የኢትዮጵያ አርቴፊሻል ባህር አደገኛው ህልም አባይን የሚያስንቅ ድፍረት ደንከል ባህር ዓለም ላይ ብዙ ህዝብ ያላት ግን ደግሞ የባህር በር የሌላት ብቸኛ ሀገር ኢትዮጵያ ብቻ ናት 130 ሚሊዮን ህዝብ ያለ ወደብ በኪራይ የሚሰቃይባት ጉደኛ ሀገርም ናት ህዝቧ ኖሮት እንዳልነበረው ለብዙ ዘመናት እየተቸገረም በተገመደለት የሴራ ገመድ ተተብትቦ እየተንገዳገደና ማደግ በሚገባው ልክ ሳአድግ ኤርትራ ከተገነጠለችበት ቀን ጀምሮ ክንፉን እንደተመታ ሞራ ሆኖ እየኖረ ይገኛል። የጉያ መዥገር የሆነችው ሚጢጢዋ ጅቡቲ እንኳን ከኢትዮጵያ ተሽላ ወደብ ስላላት ብቻ እኛን በዓመት 15 ቢሊዮን ዶላር ድረስ ለወደብ ኪራይ ታስከፍለናለች። ከምንም በላይ ግን ወደብ አልባነታችን በቀጠናው በተለይም በአፍሪካ ቀንድ ሊኖረን የሚገባውን አቅምና ተሰሚነት አሳጥቶናል። ኢትዮጵያ ወደብና የባህር በር እንድታገኝ ብዙ ነገሮች እየተሞከሩ ነው። ከእነዚህ መካከል ደግሞ ሰው ሰራሽ በሆነ መንገድ ግን በታምራዊ ፕሮጀክት ኢትዮጵያ ወደ ቀይ ባህር ሳትሄድ ቀይ ባህር ወደ ኢትዮጵያ የሚመጣባቸው ሁለት መንገዶች አሉ። ሁለቱ መንገዶች የሞት የሽረት ናቸው። በእነዚህ መንገዶች ኢትዮጵያ ወይ የራሷን ሰው ሰራሽ የቀይ ባህር ትሰራለች፣ ካልሆነም እንደ ግብፅ ረዥም ቦይ ትቆፍራለች። እንዴት ካሉ ዝርዝሩ ሰሞነኛ ጋር አለ። ሰላም! የተወደዳችሁ የሰሞነኛ ቤተሰቦች፣ ተደጋግሞ እንደሚባል የባህር በር የሌላት አገር ከጎረቤቶቿ በታች ደካማ፣ ብትናገርም አትሰማና ህዝቦቿም በችግር የሚሰቃዩ ይሆናሉ። ኢትዮጵያም ከዚህ የተለየ እጣ አልገጠማትም። በአንድም በሌላም መንገድ ያጣችው ወደብ የራቀችው ቀይ ባህር ቀላል የማይባል ዋጋን አስከፍሏታል። ታዲያ ተመልሶ ከዘመናት በኋላ ወደ ወሳኙ ስፍራም ቀይ ባህር ለመቅረብ ኢትዮጵያ ማድረግ የምትችላቸው ሁለት ሰው ሰራሽ አማራጮች አሉ። አማራጮቹ ከባድ ሀገራዊ ጉልበትን የሚጠይቁ ረብጣ ቢሊዮኖችን የሚፈልጉናም ከመቼውም ጊዜ በላይ ቁርጠኝነትን የሚጠብቁ ሲሆኑ፣ ከተሳኩ ግን ሀገሪቱን ያለ ጦርነት የባህር በር ባለቤት ማድረግ ይችላሉ። የመጀመሪያው አማራጭ በቀይ ባህር ውሃ ሰው ሰራሽ ሐይቅ መፍጠር ሲሆን ሁለተኛው ደግሞ እንደ ግብጽ የኢትዮጵያን ካናል መገንባት ናቸው። ሁለቱ እጅግ አደገኛ ሐሳቦች ቢሆኑም አባይን የደፈረችና ያስገበረች ሀገር ይከብዳታል ማለት ዘበት ነው። በቆይታችን ታዲያም ሁለቱን አማራጮች በዝርዝር ከነሙሉ መረጃቸው ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። አማራጭ አንድ፣ ቀይ ባህርን ወደ አፋር ማምጣት። እንደዚህ አይነት ፕሮጀክቶች ዓለም ላይ ተሞክሮ ባይታወቁም ከዚህ የላቁ ግን የረቀቁ ግንባታዎችና ፕሮጀክቶችን በዓለም ላይ ተመልክተናል። ታዲያ ቀይ ባህርን ወደ አፋር የማስገባቱ ሐሳብ በንድፍ ደረጃ ውኃን በቅርብ ርቀት ላይ ከሚገኘው ከቀይ ባህር ወደ ኢትዮጵያ ዝቅተኛ ቦታዎች በቦይ ማምጣትና ማስተኛት ይቻላል። እንዴት ከተባለ ደግሞ በአፋርና በኤርትራ መካከል ከባህር ጠለል በታች ወይም ቢሎሲ ለቨል እስከ 125 ሜትር የሆኑ ቦታዎች ይገኛሉ። እነዚህ ቦታዎች የዓለም ዝቅተኛ የሚባሉ ቦታዎች ሲሆኑ ገባር ውኃ ካገኙ በቀላሉ ማቆርና መያዝም ይችላሉ። ስለዚህ ከቀይ ባህር ወደ እነዚህ ስፍራዎች በአማካኝነት 40 ኪሎ ሜትር ብቻ የሚረዝም ካናል በመስራት የቀይ ባህር ውሃ በግራቪቲ መውሰድ ይቻላል። ባህሩ እንዴት ይፈጠራል ታዲያ? ያለ ጦርነትም ሆነ ሽኩቻም ለዚህ ዘርፈ ብዙ ጥቅም ላለው ፕሮጀክት ኤርትራ የማትጠቀምበትን 200 ሄክታር መሬት ብቻ ለካናል ቁፋሮ ከፈቀደች ፕሮጀክቱ እውን ለመሆን አንድ እርምጃ ይራመዳል። ባህር የሚፈጠረው የግድ ብዙ ውሃም ከባህር ጠለል በታች በሆኑ ቦታዎች ላይ ሲተኛ ነው። ታዲያ በአፋር የሚገኙት ከባህር ጠለል በታች ያሉት ስፍራዎች በውሃ ተሞልተው ከቀይ ባህር ከፍታ ጋር እኩል ሲሆኑ አንድ ግዙፍ ሰው ሰራሽ ሐይቅ ይሰራሉ። በዚህ ሂደትም ከአስመራ በስተ ደቡብ 150 ኪሎ ሜትር፣ ከመቀለ በስተ ምስራቅ 90 ኪሎ ሜትር፣ ከሰመራ በስተ ሰሜን 150 ኪሎ ሜትር እና ከአሰብ በስተ ሰሜን ምዕራብ 190 ኪሎ ሜትር ላይ ይፈጠራል። ግዙፍ ሐይቅ በአማካኝ ከሰሜን ወደ ደቡብ 180 ኪሎ ሜትር፣ ከምስራቅ ወደ ምዕራብ 50 ኪሎ ሜትር፣ ጥልቀቱ 125 ሜትር የሚደርስ ሲሆን በአጠቃላይ 7000 ስኩዌር ኪሎ ሜትር የቆዳ ስፋት ሊኖረውም ይችላል። ወደ 600 ቢሊዮን ኪዩቢክ ሜትር ውሃንም የመያዝ አቅም ይኖረዋል። 7000 ስኩዌር ኪሎ ሜትር ስፋትና 125 ሜትር ጥልቀት ያለው ሰው ሰራሽ ሐይቅ በአንድ ጊዜ በርካታ ግዙፍ መርከቦችን ማስተናገድ ስለሚያስችል ለሶስት አስርት ዓመታት ላንድ ሎክድ ካንትሪ ሆና የቆየችውን ኢትዮጵያ የግዙፍ ወደብ ባለቤት ያደርጋታል። ይህ እውን ለመሆኑ ማሳያው ደግሞ አንድ ሚሊየን ፍልስጤማውያን 500 ኪሎ ሜትር የመገናኛ ዋሻን መቆፈር ከቻሉ 130 ሚሊየን ሕዝብ 40 ኪሎ ሜትር ቦይ መቆፈር ያቅተዋል ማለት አይቻልም። ወደ ቀይ ባህር ከመሄድ ቀይ ባህርን ወደ ኢትዮጵያ ማምጣት የሚለው ሐሳብ ጥቂቶች ዝም ብሎ ሀሳብ አይደለም። በእርግጥም እንደ ፕሮጀክት አዋጭ ነው ወይስ አይደለም ለማለት ከፖለቲካ ከኢኮኖሚ፣ ከአካባቢና ከቴክኒክ አንጻር በጥልቅ መጠናት ይኖርበታል። የውሃም ማስተላለፊያ ቦዩ እንዴት ይቆፈራል? በመጀመሪያው ደረጃም የውሃው መተኛ ስፍራ የሚመረጠው በሰንሰለታማ ተራሮች መካከል ያለው ቦታ ሲሆን ከሀይቁ ቦታም እስከ ቀይ ባህር ድረስ ግን በአካባቢው ያለ ከአምስት አምስት ቢሊዮን በላይ ኪዩቢክ ሜትር አለት በላቀ ቴክኖሎጂ መቆፈር ይኖርበታል። በእርግጥ በሰው ኃይል የማይሞከር ሲሆን፣ አብሶም በዚህኛው በ21ኛው ክፍለ ዘመን ነገሩ በላቀ ቴክኒክና ቴክኖሎጂ እንጂ በሰው ጉልበት የማይሆን ነው። ካሉት ቴክኒኮች አንዱ ደግሞ አለቱን በሳይንሳዊ መንገድ በማንቃትና በማንቀሳቀስ በራሱ እንዲፈራረስና ቦታ እንዲለቅ ማድረግ ይቻላል። በእርግጥ ይሄ ቀለል ያለ የሰው ሰራሽ የመሬት መንቀጥቀጥ የመፍጠር ሂደት ቀጠናውን እስከ መጨረሻው ሊያናጋው ብሎም ደግሞ ርዕደ መሬትንም ሊያስከትል ይችላል። አማራጭ ሁለት፣ የግብፅን መንገድ መከተልና ግዙፍ ቦይ መገንባት። እንደ ኢትዮጵያ ሁሉ በዓለም ላይ 49 ሀገሮችና አምስት ከፊል እውቅና ያላቸው ግዛቶች የባህር በር የላቸው። ወደብ አልባ ከሆኑ ሀገሮች መካከል ግን በጭራሽ የኢትዮጵያን የሚያክል የህዝብ ብዛት ያለው ሀገር የለም። ይህ ማለት በቁጥራዊ መረጃ መሰረት ደግሞ የባህር በር በሌላቸው ሀገሮች ከሚኖሩ አጠቃላይ ህዝቦች ሩብ የሚሆነው የእኛ ህዝብ ነው ማለት ነው። የባህር በር አልባዋ የእኛ ኢትዮጵያም ከቀይ ባህር የምትርቀው በአስደናቂ ሁኔታ አምሳ ኪሎ ሜትር ርቀት ብቻ ነው። ለእኛ ቅርብ የሆነው የቀይ ባህር ክፍል ደግሞ በይሉል ይባላል። በይሉል ከአሰብ ወደብ ወደ ሰሜን በኩል የሚገኝ የቀይ ባህር ዳርቻ ሲሆን በኢትዮጵያ በኩል ለቀይ ባህር ቅርብ የሆነው ቦታ በአፋር ክልል የቡሬ መንደር ነው። ርቀቱ እጅግ ቅርብ ቢሆንም በቅርብ ርቀት ካለው ባህር ለመርከብ ማቆሚያ የሚሆን ወደብ የለም። ሆኖም አደገኛውን አሰብን የግድ መመለስ ወይም የማይሆነውን ከኤርትራ ጋር መዋሃድ ከሚለው ሀሳብ ውጪ የባህር በር ባለቤት መሆን የምንችልበት መንገድ አለ። ይህም ከኤርትራ መንግሥት ጋር በመስማማት ከባይሉል ኤርትራም እስከ ቡሬ ኢትዮጵያን የሚያዳርስ ቦይ መቆፈር ነው። ይህ የ50 ኪሎ ሜትር ቁፋሮና ገደብ ሀገራችን በዓመት ለወደብ ኪራይ ከምትከፍለው ባነሰ ወጪ የማለቅ እድል አለው። በዓለም ላይ በዚህ መልክ የተሠሩ በርካታ ቦዮች አሉ። የግብፁ ስዊዝ ቦይ ከሰይድ እስከ ተወፊቅ ወደብ ድረስ ያለው የ193 ኪሎ ሜትር ርቀት በቁፋሮ የተሠራ ነው። ይህን ለመቆፈር ወደ 8 ቢሊየን የሚጠጋ ዶላር ወጪ ተደርጎበታል። ከግብፅ ምን እንማራለን? በቀላሉ ስዊዝ ካናል አርቲፊሻል በሆነ መንገድ የተሰራ ቦይ ወይም ማሳለጫ ሲሆን ቀይ ባህርና ሜዲትራኒያን ባህር በቀላሉ የሚገናኙበት መስመር ነው። ይህ ማሳለጫ ከመገንባቱ በፊት የንግድ መርከቦች ያላቸው ብቸኛ አማራጭ በአትላንቲክ ውቅያኖስ አድርገው አፍሪካን በታች በኩል ዞረው የህንድ ውቅያኖስን ማቋረጣቸው ግድ ነበር። አድካሚ ነው፣ ነዳጅ ይበላል፣ ጉልበትም ይበላል፣ ለደህንነት አደጋ ነው። ረዣዥም ቀናቶችንም ሊያቃጥል ይችላል። አፍሪካን ከመዞርና ረዥም መንገድ ከመሄድ በቀላሉ ኤዥያና አውሮፓን በውሃ ማገናኘት የሚቻልበት መንገድን አጠኑ። ለዚህ ደግሞ ምቹ ቦታ ላይ የተቀመጠችው ግብፅ ነበረች። እንደ አውሮፓውያን አቆጣጠር በ1859 ላይ አንድ የፈረንሳይ ዲፕሎማት በወቅቱ የግብፅ መሪ የነበሩትን ኢስማኤል ፓሻን አነጋግሮ በግብፅ በኩል ቀይ ባህርና ሜዲተራኒያን እንዲያገናኙ በማሰብ አርተፊሻል ቦይ ወይም ካናል እንዲቆፈር ተስማሙ። ቁፋሮና አጠቃላይ ግንባታው 1.5 ሚሊዮን ግብጻውያን የተሳተፉበት ነው። የሲናይ በረሃም ሙቀትና የተለያዩ በሽታዎች ታክለውበት ከ125000 በላይ ግብጻውያን በቁፋሮ ወቅት ሕይወታቸው አልፏል። በመጨረሻም 10 ዓመት ፈጅቶ ለአገልግሎት ክፍት ሆነ። ታዲያ ስዊስ ካናል 193 ኪሎ ሜትር ይረዝማል ጥልቀቱ ደግሞ 24 ሜትር ነው። በፊት ይደረግ የነበረውን ጉዞ ከአምስት ሺህ ኪሎ ሜትር በላይ ቀንሶታል። እዚህ ላይ እኛ የግብጾችን ቁርጠኝነት ልንቀስምና ለነገ ዛሬ ልንገነባ ብሎም ልንቆፍር ግድ ብሎናል። ታዲያ የዓለማችን ረፍት አልባውና ረዥሙ ማሳለጫ የሚባለው ሲዩስ ካናል የኤዥያና አውሮፓ ሀገራት በቀላሉ እንዲገናኙ እንዲነግዱና እንዲተሳሰሩ አድርጓል። 12 በመቶ የሚሆነው የዓለማችን ንግድ የሚተላለፈው በዚህ ቦይ ወይም ካናል በኩል ነው 20 በመቶ የሚሆነው ነዳጅ ከአረብ ሀገራት ወደ አውሮፓ የሚሻገረው በዚሁ በኩል ነው። ግብፅ ከዚህ ማሳለጫ በቀን 15 ሚሊዮን ዶላርን ታገኛለች። በየአመቱ እስከ 6 ቢሊዮን ዶላር ድረስ ገቢ የምታገኝበት ትልቅ ሀብትም ነው። ወደ 10 ቢሊዮን ዶላር የሚሆን የካርጎ ዕቃ በየቀኑ የሚያልፈውም በዚህ በኩል ነው። በ2024 ብቻ ከ39,000 በላይ ግዙፍ መርከቦች 5.1 ቢሊዮን ቶን የሚሆን ካርጎ ይዘው በዚህ ማሳለጫ በኩል አልፏል። በቀን ከ85 በላይ መርከበ ያልፍበታል። ይህ ማሳለጫም ለግብፃውያን የኢኮኖሚ ዋልታም፣ የንግድ መተላለፊያና ዶላር መሰብሰቢያ ብቻ ሳይሆን የሀገር ለዋላዊነት መገለጫም ጭምር ነው። ኢትዮጵያ ታዲያ የግብፅን ተሞክሮ በመውሰድ እነሱ ከ150 ዓመት በፊት በኋላ ቀር የግንባታ ቴክኖሎጂ የሰሩትን ኢትዮጵያም በልጆቿ መስራት ትችላለች። የስዊዝ ቦይ ታዲያ ዛሬ በዓለማችን ትራፊክ ከሚበዛባቸው የባህር መንገዶች አንደኛው ነው። የፓናማ ካናልም በተመሳሳይ በቁፋሮ የተለያዩ ውቅያኖሶችን ያገናኘ ቦይ ነው። ለሞስኮ የሚቀርበው የኢትዮጵያ ሀሳብ ሩሲያ ዋና ከተማዋን ሞስኮን ወደ ባህር ያገናኘችው የሞስኮቫ ወንዝን በተመሳሳይ መልኩ አጠናክራ አትልቃ ነው። ሩሲያ ወደ 200 ሺ የሚጠጉ እስረኞችን በማስተባበር የላይኛውን የቦልጋ ወንዝ 128 ኪሎ ሜትር ርቀት ጎትታ ተአምራዊ በሚመስል መንገድ ወደ ሞስኮቫ አድርሷለች። ርቀት ደግሞ ከቀይ ባህር አፋር ያለውን ርቀት እጥፍ ማለት ነው። ታዲያ ቁልቁል የሚሄድን ወንዝ ገድቦና ቆፍሮ መንገድን ማስቀየር ብሎም ለትልልቅ መርከቦች መዋኛ መዋል ችላለች ታላቋ ሩሲያ። ከቀይ ባህር እስከ አፋር ያለው ርቀት ከጠቀስናቸው በዎች አንጻር አጭርና ተግባራዊ ሊደረግ የሚችል ነው። ቦዩ ኢትዮጵያ እስከሚደርስ ድረስ ተጨማሪ ወደቦችና መዝናኛዎች ለኤርትራውያን ከመፍጠሩን ባሻገር ዋናው በወደብ እጥረት ከሚፈጠረው ቀውስ አካባቢውን ሰላም የሰፈነበት ያደርጋል። በአንጻሩ በሁለቱም ሀገሮች ላይ የሚደርሰው አሉታዊ ውጤት አይኖርም። ይህ ፕሮጀክት ቀጠናውን ሰላም ከማድረግ አንጻር ጠቀሜታው የጎላ ስለሆነም የዓለም ባንክን ጨምሮ ብዙ ተቋማት ፈንድ ሊያደርጉትም ይችላል በዲዛይንና በግንባታም ከሩሲያም እስከ እስራኤል ሊደግፉን ይችላሉ። የተወደዳችሁ የሰሞነኛ ወዳጆች ለዛሬ ወደ እናንተ ያደረስነውን ጥንቅር በዚያ አጠናቀናል። አብራችሁን ስለ ቆያችሁ ከልብ እናመሰግናለን። ከወደዳችሁት ላይክ፣ ሼር እንዲሁም ሰብስክራይብ ማድረግ እንዳትረሱ እያለን ተሰናበትን። ሰናይ ጊዜ።